ኢትዮጵያ በአልሸባብ ኢላማዎች ላይ የአየር ጥቃት መፈጸሟን የሶማሊያ ሚኒስትር አረጋገጡ። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስትር በዛሬው ዕለት አረጋግጧል። የአገሪቱ መከላከያ ሚኒስትር አብዱልቃድር መሐመድ ር እንደገለጹት የኢትዮጵያ አየር ኃይል በአልሸባብ ምሽግ ላይ የሚሳይል ጥቃት የተፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። ያለመንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጽም አይችልም ብለዋል። ይሁን እንጂ በኦፕሬሽን ውስጥ ለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስትሩ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ ጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ሕብረት ድጋፍ ተልዕኮ ወይም አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። በሶማሊያ የአሜሪካ ኤምባሲ ሞቃዲሾ ውስጥ በበርካታ አካባቢዎች የሽብር ጥቃቶች እንደታቀዱ የሚያሳዩ የታመኑ መረጃዎች እንደደረሱት የሚገልጽ ማስጠንቀቂያ ትላንት አውጥተዋል። የሽብር ጥቃት እንደሚፈጽምባቸው ከሚጠበቁት ቦታዎች አንዱ የሞቃዲሾ ዓለም አቀፋዊ አውሮፕላን ማረፊያ እንደሆነ ኤምባሲው ጠቅሰዋል። ይህንኑ ማሳሰቢያ ተከትሎ በአገሪቱ የሚገኙ የአሜሪካ ዲፕሎማቶች ከቦታ ቦታ እንዳይንቀሳቀሱ ታዘዋል። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለይፋዊ ጉብኝት ሞቃዲሾ በደረሱበት ወቅት ወደ አውሮፕላን ማረፊያው ሮኬቶች እንደተወነጨፉ ይታወሳል። የምስራቁ መስመር ተብሎ በሚታወቀው ከሶማሊያና ጅቡቲ የመን በሚወስደው የስደት መስመር በኩል የሚጓዙ ስደተኞች ቁጥር ባለፉት ሁለት ዓመታት በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታወቀ። በተጠቀሰው ዓመት በዚህ መስመር በኩል ከኢትዮጵያ የወጡ ስደተኞች ብዛት በ27 በመቶ ጨምሮ 234 ሺህ በላይ መድረሱን የድርጅቱ መረጃ ያመለክታል። በዚሁ ዓመት በመስመሩ የተጓዙ ስደተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸው ተብሏል። በተጠቀሰው ዓመት 462 ስደተኞች በጀልባ መስጠም እንደሞቱ ድርጅቱ ጠቅሷል። ባለፉት ወራት ከሳውዲ አረቢያ ከተመለሱት ስደተኞች መካከል 35 በመቶዎቹ ወደ አማራ ክልል፣ 30 በመቶዎቹ ወደ ትግራይና 29 በመቶ ወደ ኦሮሚያ ሄዷል ተብሏል። እናት ፓርቲ መያድ፣ የኢያፓና አማራ ጌናዊ ንቅናቄ እንዳሉት ኦፌኮና ኦነግ በቅርቡ ያወጣው መግለጫ እሳት ላይ ቤንዚን የማርከፍከፍ ያህል ይቆጠራል በማለት ዛሬ በጋራ ባወጡት መግለጫ ተቃውመውታል። ኦፌኮና ኦነግ በኦሮሚያ ክልል ለማቋቋም ያሰበው የሽግግር መንግስት አገሪቱን ይበልጥ የሚያመሰቃቅልና ችግሮችን የሚያባብስ እንጂ መፍትሄ እንደማያመጣ ገልጸዋል። ፓርቲዎቹ ውሳኔው በአገር ፍርስራሽ ላይ የራስን ጎጆ ለመቀለስ ያለመ ኢ ህገ መንግስታዊና ኢሞራላዊ ነው ብለዋል። መተከል፣ ወሎን፣ ድሬዳዋን፣ ሀረርና ሞያሌን ወደ ኦሮሚያ ክልል ለማጠቃለል መፈለግ ሌሎች ክልሎች በግጭትና በኢኮኖሚ በተደከሙበት ወቅት ወረራ ከመፈጸም ተለይቶ እንደማይታይ ፓርቲዎቹ ጠቅሰዋል። የኦፌኮና ኦነግ ውሳኔ ሀገሪቱን በበርካታ አስርት ዓመታት ወደ ኋላ የሚመልስ እንደሆነ ፓርቲዎቹ አጽንኦት ሰጥተዋል። ሱዳን በተባበሩት አረብ ኤምሬቶች ላይ በዓለም አቀፉ ፍርድ ቤት ክስ መስርታለች። ሱዳን ክሱን የመሠረተችው የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ድራሽ ኃይልን ጦር መሳሪያ በማስታጠቅና በገንዘብ በመደገፍ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ ጥሳለች በማለት ነው። ሱዳን ፈጥኖ ድራሽ ኃይልና አጋሮቹ በዳርፉር ግዛቶች በማሳሊት ጎሳ አባላት ላይ የዘር ማጥፋት፣ የግድያ፣ የአስገድዶ መድፈርና የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት ነው በክሱ ላይ የጠቀሰችው። ኤሚሬቶች ግን ፍርድ ቤቱን ክስ ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣችው መግለጫ ገልጻለች። ኤሚሬቶች የሱዳን ወታደራዊ መንግስት ይህን ክስ የመሰረተው ከጦርነቱ ጋር በተያያዘ የሚፈጽማቸውን ወንጀሎች አቅጣጫ ለማሳት ነው በማለት ክሱን አጣጥለዋለች። የአረብ ሀገራት ጉባኤ ግብፅን የጋዛ መልሶ ግንባታ እቅድ አጸደቀ። በካይሮ የተካሄደው የአረብ ሀገራት አስቸኳይ ጉባኤ ግብፅ ጋዛን መልሶ ለመገንባት ያቀረበችውን እቅድ ተቀብሎ አጽድቋል። 53 ቢሊዮን ዶላር የሚያስፈልገው እቅዱ ጋዛን በአምስት ዓመታት ውስጥ መልሶ መገንባት የሚያስችል ነው። በእቅዱ መሠረት በመልሶ ግንባታው ፍልስጤማውያንን ከመሬታቸው ሳያፈናቅል የሚካሄድ ነው የተባለ ሲሆን፣ ጋዛን ከሐማስ ውጭ ሌላ ገለልተኛ ኮሚቴ እንደሚያስተዳድር ይደረጋል ተብሏል። ዶናልድ ትራምፕ ለሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላለፉ። በጋዛ የሚገኙ ታጋቾች ሙሉ በሙሉ ካልተለቀቁ የሐማስ ፍጻሜ ይሆናል፣ የጋዛ ነዋሪዎችም ከፍተኛ ዋጋ ትከፍላላችሁ ሲሉ አስጠንቅቀዋል። የትራምፕ ዛቻ እስራኤል በጋዛ ዳግም ጦርነት እንድትጀምር ፈቃደኝነታቸውን ያሳዩበት ነው ተብሏል። ዶናልድ ትራምፕ ግሪንላንድን የብሔራዊና የዓለም አቀፍ ደህንነትን ለማስጠበቅ እንፈልጋታለን ብሏል። ትራምፕ ለሁለቱ ምክር ቤቶች ባደረጉት ንግግር ላይ ግሪንላንድ በአንድም ሆነ በሌላ መልኩ የአሜሪካ አካል እንደሚያደርጓት ተናግረዋል። በጥር ወር ላይ የተደረገ ጥናት እንደሚያሳየው 85 በመቶ የሚሆነው የግሪንላንድ ሕዝብ ወደ አሜሪካ መቀላቀልን ይቃወማል። አሜሪካ ዘለንስኪን ለመተካት ከተቃዋሚ ፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተሰማ። ዋሽንግተን በዩክሬን ምርጫ እንዲደረግ ግፊት እያደረገች መሆኑን ተከትሎ ፕሬዚዳንት ዘለንስኪን ሊተኩ የሚችሉ የፖለቲካ ሰዎች ጋር ነው እየመከረች የምትገኘው። ቮሎዲሚር ዘለንስኪ በአሁኑ ወቅት በሀገራቸው ዜጎች ያላቸው የተቀባይነት ደረጃ አርባ አራት በመቶ ነው። የአውሮፓ ህብረት የሩሲያ ነዳጅ መግዛት አቆማለሁ በሚል ያስቀመጠውን ውሳኔ አራዘመ። ህብረቱ ከ2027 በኋላ የሩሲያ ነዳጅ መግዛት አቆማለሁ የሚል ጊዜ ገደብ አስቀምጦ ነበር። የአውሮፓ ህብረት በሩሲያ ነዳጅ ላይ ማዕቀብ የጣለ ቢሆንም በርካታ ሀገራት አሁንም ከሞስኮ ነዳጅ ይሸምታሉ። ዶናልድ ትራምፕ ለኢራኑ ሐሚኒ የኒውክሌር ድርድር ለመጀመር ደብዳቤ ላኩ። የኢራን ጉዳይ በወታደራዊ አሊያም በስምምነት ሊፈታ ይችላል፣ እኔ ግን ኢራናውያንን ላለመጉዳት ስምምነት ላይ መድረስ እመርጣለሁ ብለዋል ፕሬዝዳንቱ። ሩሲያ ከ2018 ወዲህ ዳግም ግንኙነታቸው የሻከረውን ዋሽንግተንና ቴህራንን ለማሸማገል ጥሪ ማቅረቧ ተገልጿል። አሜሪካ 240 ሺህ ዩክሬናውያንን ለማባረር ማቀዷ ተነገረ። የትራምፕ አስተዳደር ጦርነትን ሸሽተው አሜሪካ ለገቡ ዩክሬናውያን የተሰጠውን ጊዜያዊ የመኖሪያ ፍቃድ ለመሰረዝ እየተንቀሳቀሰ መሆኑን የተገለጸው፣ ከ530 ሺህ በላይ የኩባ ሄይቲ፣ ኒካራጓ እና ቬንዙዌላ ስደተኞችም በተመሳሳይ በፍጥነት ከአሜሪካ እንዲወጡ ይደረጋል ተብሏል። አምነስቲ ኢንተርናሽናል ኢትዮጵያ፣ ሱዳንና ቱርክ ኤርትራውያን ስደተኞችን በኃይል ከሀገር እያስወጡ ነው ሲል ከሰሰ። ባለፉት ሶስት ወራት ብቻ 600 ኤርትራውያን ከኢትዮጵያ ተገደው ወደ ኤርትራ መላካቸውን ማረጋገጡን ገልጸዋል። የሰብዓዊ መብት ተሟጋጅ ድርጅቱ የተባበሩት መንግስታት ድርጅት የሰብዓዊ መብት ምክር ቤት ጉዳዩን እንዲያወግዝ ጠይቀዋል። አሜሪካ ከ15 ዓመታት በኋላ ለመጀመሪያ ጊዜ የሞት ፍርደኛዋን በጥይት ደብድባ ልትገል ነው። ግለሰቡ ለዚህ ተብሎ በተዘጋጀ ልዩ ጥይት በሶስት የፖሊስ አባላት በተመሳሳይ ሰዓት ተተኩሶበት ቅጣቱ እንደሚፈጸምበት ታውቋል። የሞት ቅጣቱ የተላለፈበት ግለሰብ የቀድሞ ፍቅረኛዋን ወላጆች በቤዝቦል ዱላ ደብድቦ በመግደል ነው። ዜጎቻቸው ልጆችን እንዲወልዱ የሚያበረታቱ የዓለማችን ሀገራት አገራት ለዜጎቻቸው ግብር ከመቀነስ ጀምሮ የተለያዩ ማበረታቻዎችን እየሰጡ ይገኛሉ። ሲንጋፖር፣ ደቡብ ኮሪያ፣ ጣሊያን እና ሃንጋሪ ዜጎቻቸው ብዙ ልጆችን እንዲወልዱ ከሚያበረታቱ ሀገራት መካከል ዋነኞቹ ናቸው። ንቅሳት ለካንሰር የማጋለጥ እድሉ በከፍተኛ ደረጃ እየጨመረ እንደሚገኝ ጥናት አመላክተ። በንቅሳት የሚፈጠረው ካንሰር ቀለም ከሚያርፍበት ስፍራ ወደ ሌሎች የሰውነት ክፍሎች የመስፋፋት አቅሙ ከፍተኛ ነው ተብሏል። በ2022 ዓለም አቀፍ የንቅሳት ገበያ 189 ቢሊዮን ዶላር እንደሚያንቀሳቅስ መረጃዎች ይጠቁማሉ። በብሪታንያ 130 ሺህ ሰዎች አሁንም በባርነት ይኖራሉ ተባለ። ባርነት አሊያም የባሪያ ንግድ ካቆመ አንድ ክፍለ ዘመን አልፎታል ቢባልም በብሪታንያ ግን አሁንም ዜጎች በባርነት እንደሚኖሩ ነው የተገለጸው። ዓለም አቀፉ የጸረ ባርነት ተቋም ባወጣው ሪፖርት ከሆነ በብሪታንያ 130 ሺህ ዜጎች አሁንም ሕይወታቸውን በዘመናዊ ባርነት ውስጥ እየመሩ ነው ተብሏል። ይህን ተከትሎም የብሪታንያ መንግስት የፖሊስና ህጋዊ እርምጃዎችን እንዲወስድ መጠየቁን ሮይተርስ ዘግቧል። ዘመናዊ ባርነት ከሚባሉት ውስጥ ያለ ክፍያ ወይም በአነስተኛ ክፍያ የጉልበት ሥራ መስራት፣ በአደንዛዥ እጽ ዝውውር ውስጥ በግድ መሳተፍ፣ የግዴታ ወሲብ ንግድና መሰል ሥራዎች ዋነኞቹ ናቸው ተብሏል። በተጠናቀቀው 2024 ብቻ ከ17,000 በላይ ጥቆማዎች ለአገሪቱ መንግሥት ደርሶታል ተብሏል። በዘመናዊ ባርነት ውስጥ ይኖራሉ ከተባሉ ዜጎች 30 በመቶዎቹ ብሪታናውያን ናቸው የተባለ ሲሆን አልባኒያ እና ቬትናማውያንም አሉበት ተብሏል። በዚህ ዘመናዊ ባርነት ውስጥ ይኖራሉ ከተባሉት ውስጥ 31 በመቶ ያህሉ ደግሞ ህጻናት እንደሆኑ ነው በዘገባው የተጠቀሰው። አብዛኞቹ በዚህ ጉዳይ ውስጥ ያሉ ዜጎች ስደተኞች ናቸው የተባለ ሲሆን ወደ መጡበት ሀገራት በጉልበት እንድንመለስ ልንደረግ እንችላለን የሚል ፍርሃት ያለባቸው ናቸውም ተብሏል። የዓለም አቀፉ እግር ኳስ ማህበር ፊፋ ለክለቦች የዓለም ዋንጫ ከ1 ቢሊዮን ዶላር በላይ ሽልማት ማዘጋጀቱን አስታወቀ። ተሳታፊ ቡድኖች የጥሎ ማለፍ ውድድሩን መቀላቀል ከጀመሩ በኋላ እንደየአፈጻጸማቸው የገንዘብ ተሸላሚ ይሆናሉ። 32 የዓለም ክለቦች የሚሳተፉበት ውድድር በፈረንጆቹ ሰኔ 14 የሚጀመር ሲሆን፣ አፍሪካ በአራት ክለቦች ትወክላለች።